ማዘነቅአልጨነቅም ያሁላቸው ያለውን ጠይቁኝ። እኔ አልጨነቅም፣ እኔ አልጨነቅም። መድን ያልምያለ ለምን ይጨነቃለሁ? እናፎሮል ሚኪን በምን አወቀው ከእርሶ ጋር እንደሚተዋወቅ ማኔን ከእርሶ ጋር እንደሚተዋወቅ በምን አወቀ እኛ መርቀን እኮ ነው። እኔ ሚኪ ታውቀዋለሁ። መርቀን ለሚኪ እንዴት ሊልክለት? እኔ የምለት ለሚኪ ከሚኪ ጋር እንደሚተዋወቁ ፎሮል እንዴት አወቀ? ከሚኪ ጋር አንተ ልጅ እያደመጥከኝ ነው? ልጄ፣ መቼም ልጅ ለሚኪ ለእርስዎ ገንዘቡን እንዲሰጥ እርስዎ ግንኙነት እንዳለው ሚኪ ፎሮል በምን አወቀ እና ለእሱ አማካኝነት ገንዘቡን እንዲደርሶች አለ። እንዴት አለ? ለሱ አማካኝ መርቃቱ ደርሶት ይሆናል ብዬ ነው ያሰብኩት። እኔ ምን አውቃለሁ? እንግዲህ መርቀን ነው እኛ ሰጠ እንደሃነን አላልነው ቃል ነው ይሄ አለ። ቪዲዮ ላይ መርቀን ነው በሚኪ በኩል እንዴት ይደርሶች አለ ብዬ ነው አሁን ሐሳቤ እኔ አላውቅም። ሚኪ እሱ ተላላኪ ነው ይሆናል። እንዴ እኔ አላውቅም። እኔ አላውቅም። ልጅ የማን በሚኪ እንደደረሰ አላውቅ አላውቁም እንደውም፣ ከተሰጠን በኋላ ደግሞ እኛ እግዚአብሔር ይስጥህ እኛ ስጠን አላልንም። ግን ከሰጠህን እግዚአብሔር ይስጥህ፣ ለህዝብ ለምትሰጠው ነው እኛ የመረቅንህ፣ እድሜ እንዲኖረው ብለን ደግሞ ሁለተኛ መረቅ ነው። ያው ነው ነገር። እሺ፣ እስከ ዳር የምጠይቀዋለህ። አዎ፣ የመጀመሪያው ነገር እንግዲህ ይሄ አሁን እሳቸው ሲናገሩ የነበሩትን እንዳደመጥኩት ፍላወር በጎ አድራጎት ስራውን አይተን ለድሃዎች ሲደርስ ተመልክተን በዛ መሰረት ምርቃት መረቅ ነው። ምርቃት ከመረቅ ነው በኋላ ለሶስታችን ደግሞ እንደዚሁ ብር ልኮላችኋል ብሎ ሚኪ ሃያ ሺህ ብር እንዲደርሰን አደረገ። ነው የእሳቸው ሀሳብ እንጂ ፍላወርን በቀጥታ የሚያውቁት ሆኖ ሳይሆን በምርቃቱ ለበጎ ስራው ስለመረቁት ያንን ቪዲዮ ተመልክቶ ለዛ ግብረ መልስ ቴንኪው የማለት ነው እንጂ መጠየቅ ነገር አይደለም ብለዋል። ዞሮ ዞሮ ግን እኔ አሁን መጠየቅ የምፈልገው አንድ ነገር እናታችንን፣ ምንድነው እንግዲህ በተከሰተው ክስተት ላይ እርሶ ማናገር ችለዋል ወይ ልጆቹን? ከዚህ በኋላ እንደዚህ አይነት ነገር ተነስቷል። ስለ ተነሳው ነገር መልስ መስጠት አለብሽ። ስማችን መነሳት የለበትም፣ ያንቺም ስም መነሳት የለበትም፣ የልጆችሽም የእኛም ብለዋታል ወይ? ማዘር የት አግኝቻት በምን ንገረኝ እስኪ ልጄ፣ በምን የት አግኝቻት? የት አግኝቻት? እዚሁና ቤቴ ለእናቴ አታሳዩ የምትለው የት አግኝቻት ነው የምጠይቃት ልጄ የት አግኝቻት? ነገሩ አዳር ሰው ላያቸው ላይ ከወጣ በኋላ እኮ ነው እዚህ ጋር የመጡት፣ ለራሳቸው ለመሸፈል ለመንጫጫት። ማን ነግሮኝ? የት አግኝቻት? እሷስ መደውልላት የቱኝ? ምን ወዴት ንገረኝ እስኪ። ይሄ እኮ ታክቲክ፣ ይሄ እኮ ይኸውልህ፣ በቀልድ እንዳይመስል። ሴትዮዋ ልጆቻቸው ሞተና፣ ልጄ ልጆቻቸው ሞተ። ጠይቆታ ያቁም፣ ጠቅላላ አረጊቷ ነው። ልጆቻቸው መከራቸው አይተው የቀበሩት ሲሞት ኮፍያ ኮፍያ ጥቁር አድርገው መጡ። እናንተ ማትረቡ ልጄን መዘነጭ አረጋችሁት ብሎ ከቤት አባረሩት አባረሯቸው። አዘንተኞቹ እንደዚህ ነው ያደርጉት። እነዚህ እንዳይነቁ ወደ ሰው ላይ ማሽከርከር ይልቅ ሰዎቹን ያዙና የሰው ሀቅ መልሱ። ልጆች የሰው ሀቅ መልሱ፣ ያዟት፣ አብረው ያዙ። እነዚህ እያአብቀው ነው የሚያጭበረበሩት፣ እየተደጋገፉ፣ እየተመሳጣጠሩ እኛ እኮ ብዙ ዘመን አልፈን ለዚህ ይደርሰናል። ምን ነው ምን ነው? ይሄ እኮ ይታጠፋል። ይሄ ፉከራ አይደለም። ይሄን የማን ልጅ የማን ልጅ እያሉ ይያሉ። እዚህ ጋ ደረስኩኝ። ፉከራ ያስፈልግ ይልቅ የሚያውቀው ካለ ያውጣ፣ ወይ እራሱ ያውጣ፣ ወይ የሚያውቀው ካለ ያጋለጥ። እንዴት ሄደችው? ክንፋ አውጥታ ነው ሄደችው? በራ ነው ሄደችው? ያ ሁሉ ቤተሰብ ይዛ ቺ ረህ ለእግዚአብሔር እራሱ ፈጣሪ ፍርድ ነው ይሄ ነገር። መሲ የምጠይቂው ነገር አለ መሰለኝ፣ ቅድም ልጠይቅ ብለሽ ነበር መሲ። ብር እስተንስ እሺ፣ እኔ አመሰግናለሁ። ማዘር ደህና ዋሉ። እግዚአብሔር ይመስገን፣ ልጅ ሄደ። ዳናነሽ ዳናነኝ፣ እግዚአብሔር ይመስገን። መብረቁ እኔ ሰማለሁ፣ ማዘር ኔትወርክ ነው መሰለኝ የያዛቸው። እሰማለሁ ሳቸው ያው እኔ ብዙ ነገር አልጠይቆትም ያው የወለደ ያውቀዋል ብለዋልና ብዙ ጊዜ የልጆች መከራ ለእናት ነው የሚታርፈው ይሄን አውቃለሁ። ማዘር እና አይዞት መብርሃን ነጻ ታውጣውት እርሶንም እና የኔ ግን ሁለት ጥያቄ ብቻ ግራ ይገቡኝ ስላሉ እነሱ ልጠይቆት ነው እሺ ሁለት ጥያቄ ብቻ እሱንም ቀለል ያለ ጥያቄ ልጠይቆት ሚኪ እርሶ ሚኪን ሚኪ እርሶ በአካል አላቀውም ብለዋልና ሚኪ ማህሌት ቤት ሚኪ እሺ ሚኪ ማህሌት ቤት ሄዶ የነበረው መቼ ነው ማለት? ሚኪ ማህሌት ቤት ኢትዮጵያ፣ አዲስ አበባ እሷ ቤት ነበረ። እዛ ሄዶ ልጆች አይተውታል ብለዋልና እዛ ሚኪ ታየበት እሱስ ችግር የለምና፣ እኔ ጥያቄ ብቻ ነው። ደግሽ ሚኪን በአካል አግኝተሽ ታውቂያለሽ? የት ነበር ያገኘሽው? መቼ? ጥምቀት ዋዜማ። የጥምቀት ዋዜማ አዲስ አበባ ነው። ጥምቀት ዋዜማ እኮ ሚኪ ጎንደር ነበር ከእነ ሊያሹ ጋር። ዋዜማሽ ከዛ በፊት በዋዜማ ነው ሷ ሄደችው አው ግን የጥምቀት ዋዜማ እና የጥምቀት እለት የለት ሁለት ሚኪ ቀጥታ ከነል ያሾካ ላይቭ አካባቢ ነው በዛ አካባቢ ነው። እሺ፣ ያ ያገኘሽው? እዛው እዛው መሀሌት ቤት ነበረ። የመሀሌት ልጅ አንደኛዋ የመጀመሪያ ልጅ አሟት እኔ ቤት ነበረች፣ እዚህ ቤት። ከዛ መሀሌት እዚህ እኔ ቤት። እሺ፣ አሟት እኔ ጋር ነበረች። ከዛ እሷ መጥቻለሁ ስትል ወደ ቤቷ ወሰድኩኝ እኔ ልጅቷን፣ እጄ ሲሄድ ሚኪ ነበረ ቤት አንኳክተን፣ እኔና ባለቤት ስንገባ እንግዳ አላ ልጅ ሰራተኛዋ። ከዛ ማነው ምናምን እና እኔም ሆዴን አቦኝ ነበር፣ ወደ ባኞ ቤት ገባሁኝ። ከዛ እኔም ስወጣ ፊት ለፊት ይቅርታ ጋር ሚኪን። ከዛ በፊት ታውቂው ነበረ አላቆ? ሚኪን ሚኪ ፊት አውራሪ መሆኑ ታዲያ እንዴት አወቅሽ? ከዛ በፊት ካላወቅሽ ሚኪን መሀል እቤት ስታገኝ እንዴት አወቅሽ? ይሰማሻል ይሰማኛል። ሚኪ ከዛ በፊት እስኪ፣ ፊት አውራሪ ሁን ሚኪ ማንንም ይወጣላው። ኦኬ ሚኪ ፊት አውራሪ ነኝ አለሽ። እሺ ልክ ወደ ቤቱ ወደ ወደ ሊወጣ ሲል እኔም ስወጣ ተገናኘን። ሰላም አለኝ። ሚኪ ፊት አውራሪ ይባላል አለኝ። ከዛ አላውቀውም። ከዛ አይ፣ አታውቅኝም እንደዚህ ቲክቶክ ላይ ፍራው መልክተኛ ነኝ ምናምን ሲል አይ፣ አላውቅህም አልኩት። ከዛን እሺ ቆይ አንዴ የፍራውል መልክተኛ ነኝ ሊሊሽ የቻለው ስለ ፍራውል አንስተሽ ያለበት ነው ወይስ? ከመሬት ተነስቶ ሚኪ ራሱን ሲያስተዋውቅሽ የፍራውል መልእክተኛ ነኝ አለሽ? አዎ አላ ሚኪ ምናምን ሲለኝ ፊት አውራሪ አለኝ። መጀመሪያ አይ ይቅርታ አላቅህም አልኩት። እንደገና ሚኪ ነኝ አለ። አላቅህም አልኩኝ። ከዛን የፍራኦን መልእክተኛ ነኝ አለኝ። ከዛም ሰላም አለ፣ ወደ ቤቱ ሄደ። አጋጣሚ ማዘር እኛ ገኔ ቤት መታ ነበር። ቡና አፍልቼ ፍራው ኦንላይን አይተሻል፣ ቲክቶክ ላይ ይሄ የተባረከ ልጅ ነው ምናምን ስትል ለምን ቪዲዮ አልሰራም ቲክቶክ ላይ እኔ ላይ በኔ ቲክቶክ ላይ ነኝ የፈሰጥ ኩት እንደው ነው ከዛ የፈሰጥ ኩትን ከዛ ማሂን ማታ ላይ አሳይዋት ቪዲዮን ቪዲዮን ሳሳያት እንደዚህ እንደዚህ በቃ ለሚኪ ላክለት አለች። ይህ ይያት ቀሳቀች እንዴው ያስቃል ተወራሪ ምናምን የሆን ነገር ተወራ ነገር አለ። የሆነ ራኦ ልዬ ነው ፍራኦል አይደለም ምትለው ራውል ይሄ ነው ምትለው ምታስቀው ነገር እየሳቀች ይይ ብላ ላከች ለሚኪ። ሚኪ ደግሞ ለሱ ለፍራኦል ነው የላከው። ለፍራኦል ከተላከው በኋላ እኔ በጥምቀት ዋዜማ ነው በዛን ጊዜ ደውላይ ነገረችኝ ማህላኔ እና የበጀት መዝጊያ ስለሆነ የበጀት መዝጊያ ስለሆነ 50 50 ሺህ ብር ይሰጣቸዋል። ሰዎቹን ቪዲዮ የሰራሻቸውን ሰዎቹን ቤት ይጠብቁ ጥሪያቸው ተብሎ እንዲሁም ተርቼ ቤቴ ውስጥ ነው ስንጠብቅ ፍራኦል ተኝቷል ምናምን እያለ ከዛም በዛን ጊዜ ነው። ከዛም በሶስተኛ ቀን እና በአራተኛ ቀን ነው 20 20 ሺህ ብር ይደረግ ሰዎቹ እንዲሁም እኔ ባላው መስሏቸዋል ሰዎቹ እዚህ ጋ ጥያቄ በርሽርእና አንቺ በሰዓቱ እሱ ራሱ ሚኪ ነው እንጂ እኔ ሚኪ ፊት አውራሪ ነኝ ምናምን ብሎ ይጠይቀሽ። ግን ቅድም የጎንደር ለታ ነበር ያላችሁት እና ማዘርም ሲሉ የጎንደር ለታ የጎንደር ለት ደግሞ ሚኪ ሲስተም ሰብ የተባለ ዝ ዝጉት ዝጉት ስልካችሁን ዝጉት ስልኩን ዝጉት። አይመልሱ የሚያደነጋግሩ ሰዎች ናቸው። የሚደውልላቸው እየሰሙ ነው፣ ላይፍ እየተከታተሉ ይሄን አትበይ ይሄን አትበይ ሊለውት ነው እና ደግሞ እንትን ቅድም ማዘር እንትን ፊራ ሀምሳ ሀምሳ ሺህ ብር ልኮ ለእናንተ ሀያ ሀያ ሺህ ብር መድረሱን ከፊራ ጠይቃቸዋል ወይስ ሚኪ ሀምሳ ሺህ ብር የተላከላችሁ ብሎ ነግሯችሁ ነው? እሷ ማህሌት ናት የነገረችኝ ሰዎቹን። ቆይ ማርያም ማህሌት እንጂ ሚኪ አይደለም ማለት ነው የተናገረው። ሀምሳ ሺህ ብር ብሎ የነገራችሁ የነገረቻችሁ ማህሌት ናት እንጂ ሚኪ አይደለም። አዎ

ይዘው ነው ማህሌት ናት እንጂ ሚካኤል አይደለም። ሚኪና ይነገርኛ ላልሽኝ፣ ምን ታዲያ እንዴት ነው አስተካካይ ነገር፣ እዚህ ላይ እንዳይወናበድ። ለምን አይወናበድም? ትክክል ተናገሪያት። እናንተ ነፃ እንድትወጡ ነው እኮ አሁን እኮ ው እናንተ ምንም ከዚህ ነገር ላይ የላችሁ የተነካካችሁበት ነገር እንደሌላችሁ እያየን ነው። ግን ዋናው ነገር እናንተ የአያ ትክክለኛ የሚደበቅ ነገር አይደለም። ወረዴ የተሰረቀ ነገር አለ፣ የተበላ ነው።